ሰላም፣ ጤና ይስጥልኝ እንደምን ቆያችሁ? ምርጥ ያሹ ቪውስ ቤተሰቦቻችን። በዛሬ ቪዲዮ እንግዲህ በዋነኝነት የብዙዎችም ጥያቄ ስለሆነ ከወሊድ በኋላ የሚፈጠሩ የጤና እክሎች ወይም ችግሮች አሉ። የመገጣጠሚያ ችግር ሊሆን ይችላል። የሰውነት አላስፈላጊ ውፍረት ማምጣት፣ ስብን ማከማቸትና ተያያዥ የሆኑ ከደም ዝውውርም ጋር የተያያዙ ብዙ ችግሮች ይፈጠራሉ። የእነዚህ ችግሮች መንስኤ ወይም ደግሞ መነሻ ምንድን ነው የሚለውን ይዤላችሁ የምቀርብ ይሆናል። ከዚህ በተጨማሪ እንግዲህ ሊሆኑ ወይም ደግሞ መደረግ አለባቸው የሚላቸውንም ወሳኝ የሆኑ ነጥቦችንም በዚህ ቪዲዮ እንደ ማብራሪያ ይዤላችሁ የምቀርብ ይሆናል። ከፕሮግራማችን ጅማሮ እስከ ፍጻሜ ድረስ አብራችሁ እንድትቆዩ ጋበዝኩኝ። በዚሁ አጋጣሚ እንግዲህ ፔጃችንን ማበረታታት ላይክ ማድረግ እንዲሁም ደግሞ ሰብስክራይብ ማድረግ አዲስ ከሆናችሁ እንዳትረሱ። በእኛ ፔጅ የተለያዩ ጤናዊ፣ ስፖርታዊ እንዲሁም ደግሞ የኒውትሪሽን ፋክቶች ይተላለፋሉ። አትለዩን ነው የምንለው። ብትችሉ ደግሞ ቪዲዮውን ወጣ ብላችሁ ቪፒኤን እና አብርታችሁ ተመልሳችሁ ብትመለከቱ ፔጃችሁን ማበረታታት ይሆናል። 50 ሺህ የደረሰው በእናንተ ምክንያት ነው። 100 ሺህ ለ100 ሺህ የሚደርሰው በእናንተ ምክንያት ነው። አደራ ከቤተሰባችሁ ጋር መቆየትን አትርሱ። አብረን እንቆይ። ከወሊድ በኋላ ብዙ ሴቶች በተለያዩ ነገሮች ይቸገራሉ። በመገጣጠሚያ ህመም፣ በወገብ ህመም፣ ቁርጭምጭሚት ላይ በሚኖሩ ህመሞች፣ አልፎም ደግሞ በከፍተኛ የሆነ የውፍረት መጨመር ሲቸገሩ እንመለከታለን። እስኪ በዛሬ ቪዲዮ እነዚህን መሰረታዊ ነገሮች ለመመልከት እንሞክር። በዋነኝነት እንግዲህ ሴቶች እንደዚህ አይነት ችግር ሲገጥማቸው የተለያዩ ምክንያቶች አሉ። የመጀመሪያው እንግዲህ የሆርሞኖች መለዋወጥ የሚያመጣው ችግር ነው። እንግዲህ ምን ማለት ነው? ለምሳሌ ከወሊድ በፊት በሚኖር ጊዜ ሰውነታቸው ውስጥ የሚኖር ከፍተኛ የሆነ ክብደት በተለይም ደግሞ የልጁን ክብደት ጨምሮ ለመቋቋም ሲል መገጣጠሚያዎችናችን አካባቢ መቋቋም የሚያስችለውን አቅም ለማዳበር ሲል ሪላክሲን የተባለ ሆርሞን እንዲመነጭ ያደርጋል። ከወሊድ በኋላ እንግዲህ የሪላክሲን መጠን በከፍተኛ ሁኔታ እንዲቀንስ ያደርጋል። ሪላክስም ብቻ አይደለም፣ ኤስትሮጅንም በከፍተኛ ሁኔታ ይወርዳል። ከወሊድ በኋላ የነዚህ መውረድ ቅድም ያልኳችሁን በመገጣጠሚያዎች ላይ የሚኖሩ ቴንደኖች ላይ ወይም ጅማቶች ላይ እንዲሁም ደግሞ አጠቃላይ መገጣጠሚያዎች ላይ የሚኖረውን ጫና ከፍ ያደርጓል። ስለዚህ ከፍተኛ የሆነ በጣም ሚያም ስሜት እንዲኖር ያደርገዋል። የቁርጭምጭሚት ማበጥ ሊያመጣ ይችላል። ቶሎ ወይም ደግሞ ብዙ እርምጃዎችን ስንራመድ ህመሞች ይመጣሉ። ወገብም ላይ ጫና እንዲመጣ ያደርጋል። ስለዚህ የመጀመሪያው ምክንያት ይሄ ነው። ሁለተኛው ለረጅም ጊዜ የሚኖር የቅርጽ ለውጥ ነው። እንግዲህ የቅርጽ ለውጥ ስንል በተለይ ደግሞ በእርግዝና ወቅት ሆዳቸው እየገፋ ስለሚመጣ ወገባቸው አርክ የመስራት ነገር ይኖራል። ይሄ አርክ የሰውነታችንን ክብደት ለመቋቋምና ለመሸከም ራሱ ተፈጥሮ ያመጣውና ግራቪቲው ሲስባቸው የመጣ ነገር ነው። ስለዚህ ይሄ ከወሊድ በኋላ ያነበረ ወይም ለብዙ ወራት የነበረ የቅርጽ መለወጥ ምን እንዲኖር ያደርጋል ማለት ነው ሰውነታቸው ከዛ ጉዳት ቶሎ እንዳያገግምና ህመም እንዲኖር ያደርጋል ከወሊድ በኋላ ከዚህ በተጨማሪ እንግዲህ በምጥ ወቅት የሚኖር ትግልና አካላዊ እንቅስቃሴዎች፣ መጨነቆች ይህን ነገር ሊያመጡ ይችላሉ። ከዚህ በፊት የነበረ የጆይንት የመገጣጠሚያ ችግሮች ካሉ ደግሞ አሁንም ይህንን ችግር እንዲባባስ ያደርጋሉ። ሌላውና የመጨረሻው የመጨረሻው ምንድን ነው? የአመጋገብና የሜታቦሊዝም ስርዓት መዛባት በከፍተኛ ሁኔታ ይመጣል። እንቅስቃሴያቸው እንደ በፊት አይሆንም። በወሊድ በእርግዝና ወቅት እንቅስቃሴ አብዛኞቹ አይሰሩም። ስለዚህ በዚህ ምክንያት እንግዲህ ከፍተኛ የሆነ የክብደት መጨመርና የፋት መከማቸት እንዲኖርባቸው ያደርጋል ማለት ነው። እንግዲህ ይሄንን ሁላ ችግር ከጠቀስን እንዴት አድርገን ማስወገድ እንችላለን? እንግዲህ ለማስወገድ ስናስብ ራሱን የቻለ ሳይንስ ያስፈልገዋል ምክንያቱም አንድ ሴት ከወሊድ በኋላ እንደተነሳች ዝም ብላ እየዘለለች ወይም ስኳት እያደረገች ወይም ዴድሊፍት እያደረገች ወይም ደግሞ ክሊን እያደረገች መስራት ተገቢ አይደለም። ምክንያቱም ቅድም የጠቀስኩላችሁ የጆይንቶች ጥንካሬ የሰውነታችን ለረጅም ጊዜ ከእንቅስቃሴ መራቅ የሚያመጧቸው ችግሮች አሉ። ስለዚህ ይህንን ለማቋቋም ፕሮግሬስ ያለውና በሳይንስ የተጠና ፕሮግራም መቅረጽ ያስፈልጋል። ስለዚህ ስቴፕ ባይ ስቴፕ ከፍ እያለ የሚመጣ እንቅስቃሴዎችን ማድረግ ያስፈልጋቸዋል ማለት ነው። ከዚህ በኋላ እንግዲህ እናንተ ፍላጎታችሁ ከሆነ በተከታታይ ሊሰራላችሁ እችላለሁ። ከዚህ በተጨማሪ ደግሞ በራዲያንት ሄልዝ ክለብ ደግሞ ከወሊድ በኋላ ላለ ሰውነታቸው እንዲያገግሙ ለሚፈልጉ ሰዎች የእንቅስቃሴ ፕሮግራም ነድፈን ሳይንሳዊ በሆነ መንገድ አስቀምጠንላቸዋል። ስለዚህ ራዲያን ሄልዝ ክለብ ብትመጡ፣ መካኒሳ ሴሚናሪ ግቢ ውስጥ ይገኛል። እዛ መታችሁ ብትመዘገቡና እንቅስቃሴውን ብታደርጉ፣ በአጭሩ ከነዚህ ስቃዮች ተገላግላችሁ ክብደታችሁን አስተካክላችሁና ሆዳችሁ አካባቢ እንዲሁም ደግሞ ሰውነታችሁ ላይ የሚኖረውን ፋት እያቃጠላችሁ እንዴት ሰርቫይቭ ማድረግ እንደምትችሉ ፕሮግራም ቀርጸን አዘጋጅተን እየጠበቅናችሁ እንገኛለን። ስለዚህ ይህንን ፕሮግራም መታችሁ መቀላቀል ትችላላችሁ። ስላዳመጣችሁኝ፣ ስለተከታተላችሁኝ ከልብ አድርጌ አመሰግናችኋለሁ። መልካም ጊዜ ይሆንላችሁ።